አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላ። በያላችሁበት ያለሰላም እዝነት አይለያችሁ እንዲሁም ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ወይናአምባ ለገሂዳ ወረዳ የሚሄድ እጥር ምጥን ያለ የቤት እቃ እንዲሁም ትንሽዬ አስቤዛ ነው የማሳያችሁ ማለት ነው። እንግዲህ እጥር ምጥን ያለ ነው 62ሺ750 ብር የፈጀ ማለት ነው። ከሁሉም አልቀረም ማለት የቤት እቃውም አልቀረባትም። ማስቤዛውም አልቀረም። ብርድ ልብስም አላት። ቲቪም አለው። እዚህ ጋር ቲቪ እንደምታዩት፣ ወደ እቃዎቿ ስንመጣ እዚህ ጋር የጅማ ረከቦት የሚያምር ከለር፣ ቆንጆ ከለር ነው። ይሄንን 1800 ብር ገዝቻለሁ። ሀገረኛ ሲኒ በቀዩ አንድ ደርዘን 500 ብር ማለት ነው። ከዛ እዚህ ጋር መዘብዘቢያ 2 ባለ 160 ብር፣ ይሄ 160 ብር ሆኗል እና አንድ ባለ 650 ብር ገዝቼላታለሁ። እዚህ ጋር ኢታል ባላምስት ሴሪ አለ። ኢታል ባላምስት ሴሪ 3100 ብር። ከዛ ሐባይብ እዚህ ጋር ሁለት የልብስ ባስኬቶች አሉ። ሁለት ናቸው። እንደ ተሰካክቶ ነው። 4 400 ብር 800 ብር 800 ብር ሁለቱን ማለት ነው። ከዛ እዚህ ጋር ሚያምር ሲኒ በጣም ኳሊቲ ሲኒ፣ በጣም ነው የሚያምረው። 3200 ብር ነው ደርዘኑ። አንድ ደርዘን ነው የገዛሁላት። በጣም ነው የሚያምረው። ወጣ ያለ ነው። በዛ ላይ ለረከቦቱ ማች ነው። ግማሽ ደርዘኑ እዚህ ጋር እንደምታዩት አለ ማለት ነው። 3400 ብር ከዛ ረከቦት ባለ አምስት ቋሚውን ይሄንን 3700 ብር ማለት ነው። ፎቶ አክሰሰሪ ነው ፌርሜሎ ማጨሻ፣ ጀበና ማስቀመጫ እና ሰርቪስ፣ ይሄ የራሱ አክሰሰሪ ነው ማለት ነው። ከዛ የሚያምር ስፍራ አንድ ሺህ ብር፣ ይህንን አሰርችላታለሁ፣ ቆንጅዬ ሱፍራ። ከዛ ሀባይቢ፣ እዚህ ጋር የሱካር እቃዎች አሉ። አንዷ ይቺ ነች፣ በጣም ነው የምታምረው፣ ከሁሉም ጋር ትሆናለች። አክለሪክ ነው 300 ብር። ይቺ ናት ይቺ ማለት ነው። እዚህ ጋር ደግሞ ሌላ አንድ ያለች እችም እቺም 300 ብር 600 ብር ሁለት ማለት ነው። የውሃ ኮምፕሌት ባረንጓዴው ነው ያለች በጣም የሚያምር የውሃ ኮምፕሌት ይሄንን ኮምፕሪት እሄንን 2100 ብር። ከዛ እዚች ጋር ደግሞ በጣም የምታምር ፒርሙስ አለች። በጣም የወደድኳት 1600 ብር። ያው በምርጫሽ ነው አብዛኛው ያለች ውስጧ ፒንክ ናት፣ በጣም የምታምረው ዋጋው መቶ ብር በዛ ላይ ኳሊቲ ናቸው። እነዚህ ፔርሙሶች በጣም ቆንጆ ቆንጆ ኳሊቲ ናቸው። ሊትራቸው አንድ ሊትር ነው የሚመጣቸው ማለት ነው። እና በጣም ነው ወደድኳት። ነው አሁን ደግሞ የተለያየ ዲዛይን እየመጣው ነው ማሻአላ። እንደገና ደግሞ እዚህ ጋር የውሃ ብርጭቆ ባላበባ ግማሽ ደርዘን 400 ብር፣ ይሄ ድሮ ማለት ነው። ከዛ የሻይ ብርጭቆ አንድ ደርዘን 950 ብር የሚያምር የሻይ ብርጭቆ ነው። እዚህ ጋር ደግሞ በራድ 1 ሺ 3 መቶ ብር ሁለቱ ማለት ነው አንድ ሊትር እና 2 ሊትር 1 ሊትር 6 መቶ ብር ይሄኛው 7 መቶ ብር 1 ሺ 3 መቶ ብር ማለት ነው። እንደዚህ ሆኖ እዚህ ጋር 773 አለ 773 የወጥ ሰሃን ባለ አምስት ሴሪ ማለት ነው እዩት። የሚያምር ራና ቱርኪ ነው። እዚህ ጋር ጽሑፍ አለው ቂጡ ላይ ማለት ነው። እያንዳንዱ ሳህን ጽሁፍ አለው ቂጡ ላይ ማለት ነው፣ ከጀርባው እዚህ ጋር እንደምታዩት እና ይሄንን አራት ሺህ ብር ነው የገዛሁት። ቆንጆ ረና ቱርኪ ማለት ነው። ቻይናም አለው በነገራችን ላይ እንደዚህ ሆኖ ተመሳሳይ ሆኖ ዋጋው ቀነስ ያደርጋል። የሁለት መቶ ብር የሶስት መቶ ብር ልዩነት ማለት ነው። ከዛ እዚህ ጋር ደግሞ ሰርቪስ የማይካ ሰርቪስ ሶስት ሴት ነው ሶስት ፒስ ማለት ነው ሰባት መቶ ብር በነገራችን ላይ ይሄ ሲቸረቸር ብዙ ብር ነው የሚሆነው። አንድ በእንትን ሲሆን ነው ሰባት መቶ ብር የሚሆነው ማለት ነው። አንዳንድ እህቶች አንድ ፍሬ ግዢልን ነጥለሽ ምናምን ስትሉኝ አይገዛም የምላችሁ ሲነጠል ብዙ ብር ነው የሚሸጠው እና እዚህ ጋር የሾርባ ማጎች አሉ። የሚያማምሩ የሾርባ ማጎች ግማሽ ደርዘን አንድ ሺ ብር ግማሽ ደርዘን አንድ ሺ ብር ከዛ አባይም እዚህ ጋር የሾርባ ሰሃኖች አሉ አንድ ደርዘን የሾርባ ሰሃን ነው 840 ብር አንድ ፍሬ 70 ብር ማለት ነው 840 ብር ከዛ እነዚህን የቁርጥ ሰሃኖች ባለ 70 ብር ናቸው ግማሽ ደርዘን 420 ብር ግማሹ ማለት ነው እዚህ ጋር ሶስት ፒስ የሽንኩርት መክተፊያ ጣውላዎች አሉ 750 ብር ማለት ነው ከዛ ባይ እዚህ ጋር ትሪዎች አሉ። 1050 ብር፣ 40 ቁጥር 250 ብር፣ 45 ቁጥር ደግሞ 350 ብር፣ 50 ቁጥር 450 ብር፣ አጠቃላይ 1050 ብር ይመጣል ማለት ነው። ከዛ እዚህ ጋር ጭልፋዎች አሉ። እንደዚ አድርገን የገዛሁት ሁለት የወጥ ጭልፋ፣ ሁለት አልጫና ያለችን ያልጫው አንድ አረንጓዴ፣ አንድ የወጥ አረንጓዴ ከዛ አንድ ቀይ ደግሞ ከዚህኛው እንደዚህ አድርጌ ነው የገዛሁላት 800 ብር አራቱ ማለት ነው። የቡፌ ቁርጥራጭ 350 ብር። እዚህ ጋር ደግሞ ሹካ አንድ ደርዘን 300 ብር፣ የሾርባ ማንኪያ አንድ ደርዘን 300 ብር፣ የሻይ ማንኪያ መቶ ብር የእጅ ማስታጠቢያ የሳሙና ያለው የሚያምር እቃ ነው። እዚህ ጋ እንደምታዩት ላስቲኩ ስለተፈታ ላሳያችሁ፣ ጆኩ ራሱ ይዩት። ማሻአላ የሳሙና ማስቀመጫውም ውስጡ አለው። ይሄንን 130 ብር። ከዛ የሽንኩርት ሸልፍ ደግሞ 600 ብር ነው። ብራንድ ቴሌቪዥን 32 ኢንች ከነሙሉቀው 16 17600 ብር ዲሹ ሄ በመካከለኛው ማለት ነው። ትልቁ ዲሽ ከሆነ ይጨምራል 4600 ብር ይሆናል ማለት ነው። ትልቁ እነዚህ የራሱ አክሰሰሪ ናቸው። ሪሲፈሩም እንደምታዩት እነዚህ ሙሉ አክሰሰሪ እንደዚህ ሆኖ 17600 ብር። ከዛ ባይቤ ወደዚህ ጋር ስመጣላችሁ እዚህ ጋር 2 ኪሎ ቡና አለ። 2 ኪሎ ቡና ቆንጆ ቡና 1900 ብር ኪሎ 950 ብር እዚ ጋር አራት ኪሎ ሱካር አለ ሱካር በ150 ብር ነው ቆንጆ ሱካር ነው እንደምታዩት ኪሎ በ150 ብር አራት ኪሎ 600 ብር እና እዚ ጋር ደግሞ ቴምር አልኑር ያው ቴምር ከባለፈው መቶ ብር ቀንሷል ብያችኋለሁ 2400 ብር ነበረ አሁን 2300 ብር ነው የገዛሁት እዚ ጋር ደግሞ ቆንጆ የምትይዩን በአንቺ ምርጫ ሳሙና የሻወር ብላኛለች ዳላን ሳሙና ቆንጅዬ ነው አንዱ ፍሬ 60 ብር ነው። ውድ ነው ግን ቆንጆ ነው። ደርዘኑን 720 ብር ነው ይሄን የገዛሁት ማለት ነው። ሳሙናው ግን ቆንጆ ሳሙና ነው። ለሁሉም ይስማማል። እዚህ ጋር ኦሞ 10 ኪሎ ነው ያዘዘችኝ ሮል ማለት ነው። 950 950 1900 ብር ማለት ነው። ከዛ እዚህ ጋር ብርድ ልብስ አለን። ብርድ ልብሷ በጣም የምታምር ቡኒ ከለር ቆንጆ የብርድ ልብስ ነው የገዛውላት። ዋጋው ሶስት ሺህ አራት መቶ ብር ነው ከዚህ በላይ አልጨመረምም አልቀነሰምም። ያው እንግዲህ ዘንድሮ ጨመረ እንጂ ቀነሰም የሚባል የለም በአብዛኛው። በጣም የምታመር ቆሻሻም የምትችል ቆንጆ ብርድ ልብስ ነው የገዛውላት፣ ሶስት ሺህ አራት መቶ ብር ማለት ነው። በጣም የሚያማምሩ ናቸው አሁን ላይ የሚመጡት። ኮሪያ ነው የሚለው ይሄ ራሱ። ጽሑፍ አንዳንድ ጊዜ ጽሑፍ ሳይኖረው ይመጣል። አንዳንዴ ደግሞ ጽሑፍ አለው እና እንደዚህ የሚያምር ብርድ ልብስ ቆሻሻም ይችላል። በቃ እችን 3400 ብር ነው የገዛሁላት ማለት ነው። እንግዲህ ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። አላህ ደግሞ የረመዛንንም ስራ ያቅል የሌላችሁ ጾማችንንም አላህ ተቀባይ ያደርግልን። አብሽሮ አላህ ከጎናችሁ ይሆን። ሰላም ሆኑልኝ።